እችኛ እንቁላል አሪል ትሞት ጫጩት ለመሆን አንድ ቀን ትፈልጋለች እና እኔ ህጻን እያለሁ ዶሮ ነበረ፣ ታቅፈው በጣም የመጀመሪያ ሪቪ ላይ ስለነበርኩ አምስቱን ብቻዎች። እስቲ ከአምስቱ ሶስቱን ንገረኝ እስቲ። የምን የአማኝ ነው ለስሜት ተገዥ። አዶኒቶሎጂ የሚሉት የሃይማኖት ስም አለ። ምን ማምለክ ይመስልሃል? የሴት መቀመጫ የሚያመልኩ ሰዎች ናቸው የእግዚአብሔር መልአክ ለሙሴ በቁጥቋጦ መካከል ታየው ይላል ወረድ ብሎ ግን እግዚአብሔር ታየው ነው የሚለው ለሙሴ ታየው ማን ነው እግዚአብሔር ነው ወይስ የእግዚአብሔር መልአክ በእርሱ ቁስል እኛ ምን አለን አቤት ቁስል ይፈውሳል ቁስል እኮ አይፈውስም የቆሰለ ሰው ሲነካህ ቁስሉ አንተ ላይ ያርፋል ኢንፌክሽን ይመጣል ኮንታሚኔት ትሆናለ ይባላል ትጠነቀቃለ ከቁስለኛ ትሸሻለ የክርስቶስ ቁስል ግን የሚፈውስ ቁስል ነው እሺ ውድ ተመልካቾች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። እንግዲህ ከዚህ በመቀጠል አንዳንድ አንድ ቪዲዮዎች ያሳያችኋለሁ። መጀመሪያ እስኪ እንደው ዘና በሚያደርግ በሚያስቅ ቪዲዮ እንጀምረውና ከዛ ቁም ነገሮችን እያስከተልኩ እሄዳለሁ። እስቲ አምስቱ ብቻዎች እስቲ ከአምስቱ ሶስቱ ንገረኝ። እስቲ የምን ያባ የአማኝ ነው? አዎ የአማኝ ካም ስላሴ ጌታ ኢየሱስ ክርስቶስ ማለት አብ ወልድ መንፈስ ቅዱስ አንድ አምላክ መሆናችሁ ይሄን የአማኝ አቋም የአማኝ አቋም ትልቁ ምንድን ነው? ቃልከው የመጀመሪያ እንደሉ መካከል ማለት ብቻዎቹ ማለት አንደኛው፣ አብ ወልድ መንፈስ ቅዱስ ሶስቱ አንድ አምላክ የሚለው ሁለተኛ፣ ደግሞ ቅድም ጸጋ በጸጋ ብቻ መዳን የሚገኘው ጸጋ በክርስቶስ ብቻ ሰው ይድናል። ሶስተኛ፣ ደግሞ ይሄ ጥምቀት ሰው የሚጠመቀው በክርስቶስ ኢየሱስ መዳኑ ነው። አራተኛ፣ ደግሞ ልነግር የሚችለው አማኝ አቃው ምንድን ነው? ምበቀተውአላብራራጠፋብኛለማንኛውግንግለባትማር እንዴት ልትሆን ነው ማለት እንዴ ነው? ባትማር ምኖር ባትማር ትምህርቱን ስነመለከቱን ባትማር እንዴ ልትሆን ነው? ምንም አለን ምንም ምንም ምንም የገባኝ ግን፣ ሻሎም ሻሎም ባትማር እንደት ትሆን የሶፊ ጥያቄ። እሱ ደግሞ ምንም አልሆነ የሚዳርቅ ዘንድሮ። በቃ በጣም ነብይ በስቷል። ፕሮፌት ነኝ እያለ የሚነሳው በስቷል። እና ነብይ ለመሆን ድፍረት ብቻ ነው የሚያስፈልገው። ድፍረት ብቻ፣ እውቀት አያስፈልግም፣ መረዳት አያስፈልግም፣ ድፍረት ብቻ ነው በቃ የሚያስፈልገው። አሁን ይሄ ፕሮፌት ብሎ መጋቢ ነኝ ብሎ ሲያስተምር አያፍርም እንዴ? የራሱን እንኳን አምስቱን ሰላዎችን እንኳ ማወቅ የተሳነው በተክለ ሃይማኖት ዙሪያ ላይ ከኤርሚያስ ጋር መወያየት አልፈልግም። እኔ እኮ እያልኩ ነው በክርስቶስ እኮ እንለያያለን። እኔ እናንተ እያልኩ እኮ ነው የሱኛው። ልዩነታችንን ሳንፈታና ሳንጨርስ በክርስቶስ የማዳን ዙሪያ ላይ ሆድና ጀርባ ሆነን እናንተ በገላትና ድርሰናት ምን አስወራኝ። በእኔ እኮ ቤተክርስቲያን ስትመጣ እኮ እንድታምን ማደርገው አስቀድሜ የገላትም ነብርሰናትን ሳይሆን ክርስቶስ ኢየሱስ የዘላለም የአብ ልጅ እንደሆነና በእርሱ በኩል የተሰራው እንደነ በሚስጥራት በኩል ታገኛለህ ወይስ አታገኝም? ሚኒንግ በጥምቀት ያንን ሸምተ ተመታ ያኑ ደጎ እናደርገ ገርላት ነው ብትለኝ ሴንስ አይሰጠው። ስለዚህ ና አስቀኒ አንድ ነገር ልመስክር ለኤርሚ ማነ ዮኒ ኤርሚያስ በመዳን ዙሪያ ላይ ከኔ ጋር ከተወያየ በኋላ እኔ በገርላት እወያየዋለሁ። ትክክል ነው ለተቃና እንደው አሁን ይህን ቪዲዮ ያመጣሁት ምንድነው፣ ሁሌ እንደው ለውድ ኦርቶዶክሳውያን ወንድሞች እና እህቶቼ ይህን ይሄን መልእክት ማስተላልፈው ከፕሮቴስታንቶች ጋር ወይም ደግሞ ኦርቶዶክሳዊ ካልሆኑ ክርስቲያኖች ጋር በምትወያዩበት ጊዜ መጀመሪያ የሚቀድመው የክርስቶስ ጉዳይ ነው። የነገረ ክርስቶስ ጉዳይ ነው ማለቂ ያለበት የስላሴ ጉዳይ ነው ማለቂ ያለበት እንጂ በነገረ ክርስቶስ ተለያይተን በስላሴ ያለን አቋም፣ በጥምቀት በሚስጥራት የእግዚአብሔር ልጅ በመሆን ያለን የመዳን ትምህርት ላይ ልዩነት ኖሩን ስለ ገድላት ስለ ቅዱሳን ደብረት ብታወሩ ምንም ጥቅም የለውም። ማለት እንደው ጊዜ ከማቃጠር ውጭ ማለት ነው። ምክንያቱም መረዳዳት የሚባለው ነገር አይመጣም። ስለዚህ መጀመሪያ ስለ ገድላት ስለ ተአምራት ስለ ቅዱሳን ከመውራታችን በፊት ዋናው ራስ የሆነው የሁሉ ራስ የሆነው ኢየሱስ ክርስቶስ ነው እና በኢየሱስ ክርስቶስ ዙሪያ መወያየት መቻል ነው መጀመሪያ የሚያዋጣ ንሱ ነው። ከዛ ውጭ ዘሎ ገድላት ላይ ሚያወራ ኦልሬዲ ገና ምንለያይበታለ ክርስቶስ ላይ መጀመሪያ ልዩነታችን ላይ ዋና ልዩነታችን ላይ ከተወያየን በኋላ ከዛ በኋላ ደግሞ ስለ ሌሎች ጉዳዮች ስለ ኦርቶዶክሳዊ ሌሎች ጉዳዮች መወያየት ይቀጥላል ማለት ነው። ስለ መጽሐፍ ቅዱስ ተግባብተን ከዛ በኋላ ደግሞ ስለ ሌሎች መጽሐፎች እንግባባለን። ምክንያቱም መጽሐፍ ቅዱስ ብቻ አይደለም እውነቱ። ከመጽሐፍ ቅዱስ ውጭ ያሉ እውነት የሆኑ መጽሐፎችም አሉ፣ የመጽሐፍ ቅዱስ ልጆች ማለት ነው እና ስለነዛ መወያየት የሚቻለው መጀመሪያ መጽሐፍ ቅዱስ ላይ መግባባት ሲቻል ነው። ሰላም ጤና ይስጥልኝ፣ የተከበራችሁ ወገኖች እያላችሁበት እግዚአብሔር ሰላም ይብዛላችሁ። ዛሬ ከኦርቶዶክሳውያን ጋር ገብቼ ጥያቄ ጠይቄ ነበር በቲክቶክ ላይ ላይ ብዙ ተምሬ ያለው ስለ ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ቁርባን፣ ሚስጥረ ትንሳኤ ሙታን፣ ሚስጥረ ክህነት የሚባል በጣም ድንቅ መሰረት የሚሆን ለክርስትና ብስለት ያለው ትምህርት ተምሬ ያለው፣ በአንድ ነገር ቅር ብሎኛል። ሁሉም ሰው ኦርቶዶክሳዊ ለመሆን አይታደልም። ከኦርቶዶክሳዊ ቤተሰብ ላይ ወለድ ይችላል። ባለበት ሎኬሽንም ኦርቶዶክስ ቤተክርስቲያን ላትኖር ትችላለች። ስለዚህ የወንጌል አማኝ ሆኜ እየኖርኩኝ ኢየሱስ ክርስቶስን ጌታን ጠርቼ መዳኔን እና ስሜ በህይወት መዝገብ እልበላይ መጽሐፉን እኔ እያመንኩ እያወቅኩ እነሱ ግን ይህ ሊያውቁልኝ አለመቻላቸው ትንሽ ቅር አሰኝቶኛል። ሆኖም ጥያቄን እያቀረብኩ ከነሱ በመማር መልስ አገኛለሁ ብዬ አስባለሁ። ጥሩ ነው ይሄ የመጡ መማር ማጥናት እውነትን መፈለግ እ በጣም ትክክለኛ የሰው ጸባይ ነው እና እንደው እናት የትሆኛለሽ እናታችን፣ እንደው በጣም ጥሩ ነው ያደረግሽው። በጣም ተማሪ በደንብ ተማሪ በርቺ። ከዛ ቤተ ክርስቲያኒቱን ስታውቂያት ከጠላቻ ይልቅ በፍቅሯ ትስብሻለች፣ ከአምላኳ ጋር ታገናኝሻለች ነው የምለው። እንደው ለሷ ፐርሶናሊ እንደው አልተረዱኝም ምናምን የሚለው ግን ኦርቶዶክሳውያን ላይረዱሽ አይችሉም። የማይረዱሽ ምናልባት እድኛ ያለው ብላ ስለምታምን መዳን ደግሞ ሂደታዊ ነው፣ እጽበታዊ አይደለም ከሚለው አንፃር ሊሆን ይችላል። ሁለተኛ የስላሴን ልጅ ሳያገኙ ያማስ ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ። ስለዚህ አምኖ ሰው ተጠምቆ እንዲድን ነው እንድንሰብክ የሚፈለገው። አሁን እንግዲህ ተጸርቃለች፣ ትኮነናለች የሚባል ጀጅመንት ላይ አይደለም። ማን እንደሚጸድቅ ማን እንደሚኮነን ፐርሰናሊ አናቅ። እግዚአብሔር በሚያውቀው ማን ቀድሞን ገነት ይገባ ኃጢአተኛ ያልነው ሰው በደለኛ ያልነው ሰው ከኛ ቀድሞ ገነት ሊገባ ይችላል። ይህን ማወቅ አንችልም። እግዚአብሔርን ማማከሩ አይደለም ግን፣ ሰው እንዲድን ሚስጥራት ሊፈጸምለት ይገባል፣ ሊያምን ይገባል፣ ሊጠመቅ ይገባል። ከዛ በኋላ ስጋውና ደግሞ ሊበላ ሊጠጣ ያስፈልገዋል ማለት ነው። ስለዚህ ሰው ለመዳን ማመን አለበት፣ መጠመቅ አለበት። ያምን ነው የተጠመቀ ስለሆነ ሚድ ነው። ከዛ አንፃር ድናሻል አልዳንሽም ብሎ መወሰን የሰው ድርሻ አይደለም። ይህንን ወንጌል ግን ያመነ የተጠመቀ ይድናል የሚለውን ወንጌል የማድረስ ደግሞ ግዴታ አለበት። ስለዚህ አንቺ ባለሽበት ላይ ሆነሽ ይህንን ያልተረዱሽ ከዚህ አንፃር ሊሆን ይችላል እንጂ ምናልባት ብጨክኖብሽ አይደለም ሲሆን ተፈርዶብሻል፣ ምናምን ለማለት ፈልገው አይደለም። ትንሽ ቅር ያላት የሚመስለው በዚህ አንፃር ስለመሰለኝ ነው። እኔ የተሳሳት አረዳድ ተረድች ከሆነ አላውቅም። የሚገርመኝ ለስሜት ተገዥመው አዶኒቶሎጂ የሚሉት የሃይማኖት ስም አለ። ምን ማምለክ ይመስላል? የሴት መቀመጫ የሚያመልኩ ሰዎች ናቸው። አዶኒቶሎጂ ቸርች ተብሎ ጉግል ብታይ መጽሐፍ ሁሉ አላቸው፣ አማዞን ላይ የሚሸጥ እኔ በጣም የሚደንቀኝ እና በእንጨት እና በድንጋይ እንስቃለን ይከፋም አለ። እንዲህ ማለት ዓለም ላይ ደሞ ዘመናዊ ተብሎ በዘመናዊነት ስም መጣ። የሴትን ውበት ለማድነቅ ተብሎ የሴት ሴትን ያውም ደግሞ ሙሉ አካሏን እኮ አይደለም የሴትን መቀመጫ እንዳምላክ የሚቆጥር በጣም ስታነበውሉ እያፈርክ ነው። አሁን አንተ ነው ስለነገርኩ ሳቅ ቪዲዮን ብታየው ቸርቻቸውን መጽሐፎቻቸውን ብታይ ደሞ የበለጠ ትገረማለህ። ዓለም ይሄን ያህል ለስጋ ፍላጎት ተገርኝቶ ሄዶ በዚህ ደረጃ ነው ሃይማኖትን እያመጣ ያለ እንደው እኮ ዓለም ላይ በቃ የማይደረግ ነገር የለም። እና የሰው ልጅ ይሄ እምነት በቃ የሰው ልጅ በቃ እዚህ ድረስ እዚህ ድረስ ደርሷል። እዚህ ድረስ ማለት ነው በጣም ኤሌመንታሪ ድረስ ወርዶ በዚህ ልክ የሰውን ልጅ ማምለክ መቻል፣ የሰውን ልጅ ልክ መምህራችን እንዳሉት የሰውን ልጅ ማምለክ ሳይ የሰውን ልጅ የሰውነት ክፍል ከማምለክ መድረስ በጣም እንደሆነ ክፉ ነው ዓለም ግን ኮተቷ ዓለም አለቁ ማለት እኛን የምታጠምሉበት መንገድ ዓለም አለቁ እና ሰው በቃ ለራሱ የሚመቸውን ሳትስፋይ የሚያደርገውን ሊያስደስተው የሚችለውን ነገር ነው ሁሉ የሚመርጠውና የሚከተለው እሱ በጣም ያስገርማል። ጌታ ሆይ ብዙ ብዙ ነገሮች እኮ እንደው ያልተሰማሉ ነ እግዚአብሔር ወይ እንደው እንኳን ክርስቲያን አረከን እኛን። የእግዚአብሔር መልአክ ለሙሴ በቁጥቋጦ መካከል ታየው ይላል። ወረድ ብሎ ግን እግዚአብሔር ታየው ነው የሚለው። ለሙሴ ታየው ማን ነው እግዚአብሔር ነው ወይስ የእግዚአብሔር መልአክ? የሚል ጥያቄ ይፈጥራል። ያዕቆብ ከእግዚአብሔር ጋር ሲታገል አደረ ይላል። ሌሊቱን ሙሉ ከእግዚአብሔር ጋር ካልባረከኝ አለቅ ብሎ ሲታገል አደረ። ትንቢተ ሆሴዕ ላይ ግን ከመልአኩ ጋር ታገለ ነው የሚለው። ለያዕቆብ የተገለጠው እግዚአብሔር ነው ወይስ መልአኩ ነው? አጋር የእግዚአብሔር መልአክ መጥቶ አጽናናት፣ አይዞሽ አላት። እሷ ግን ኤልሮይ፣ የሚያየኝን አየሁት፣ አይኖቼ እግዚአብሔርን አዩ አለች ይላል አጋር ያየችው ማንን ነው? መልአክ ነው ወይስ እግዚአብሔር ነው? ጌዲዮን የተባለው መስፍን የእግዚአብሔር መልአክ መጥቶ አበሰረው። ልክ መልአኩ ሲሄድ ግን ወዮልኝ፣ አይኖቼ እግዚአብሔርን ስላዩ መሞቴ ነው አለ ይላል። ስለዚህ ጌዲዮን ያየው እግዚአብሔር ነው ወይስ መልአክን ነው? በአጭሩ የመላእክት መገለጥ ኤንጅሎ ፋኒ ቴዎፋኒ ወይም የእግዚአብሔር መገለጥ ነው። እግዚአብሔር በመላእክቱ ውስጥ ራሱን ይገልጣል። መልአክ ታይቶት እግዚአብሔር ታየ ሊል ይችላል ሰው እግዚአብሔር በመላእክቱ ራሱን ስለሚገልጽ ነው አይደለም። በአጠቃላይ ስማቸው ሳይጠቀስ መልአክ ታየ የተባለው ቀርቶ በስም የተጠቀሰው መልአክ፣ ለምሳሌ የሉቃስ ወንጌል ምዕራፍ አንድ ላይ ቅዱስ ገብርኤል ለድንግል ማርያም ተገለጸላት። ገብርኤል ነው መልአኩ። ግን ቤተክርስቲያናችን እግዚአብሔር ተገልጦ አበሰራት እንደምትል ታውቃላችሁ። መልክዐ ማርያም በተባለው ጸሎታችን ላይ ሰላም ላይዛንኪ ለሰማ ቃሎ እግዚአብሔር ጊዜ ሶበለ ገብርኤል ተመሰሎ፣ ድንግል ሆይ እግዚአብሔር ጌታ ገብርኤልን መስሎ ባበሰረች ጊዜ ቃሉን ለሰሙ ጆሮች ሰላም ላለው ይላል ብለን እናመሰግናታል። እግዚአብሔር በገብርኤል በኩል ስላበሰራት ማለት ነው። በሌላ ቦታም ቅዱስ ያሬ ላይ ከኮንኩ ለርሰ እኔ ለራሴ መልእክተኛ ሆንኩ እናቴን ማርያምን አበሰርኳት ብሎ ስለ እግዚአብሔር የደረሰው ድርሰት አለ። ስለዚህ የስላሴ መገለጥ ወይም የእግዚአብሔር መገለጥ በተለያዩ በመላእክትም በሰዎችም ተገልጧል። እግዚአብሔር ሰው መስሎ በዙፋን እንደተቀመጠ ንጉሥ ሆኖ በሰው ተገልጧል። በአብርሃም ቤት በሰው ተገልጧል። በመላእክትም የሚል አለ ቀጥሎ እንመለከተዋለን ስለዚህ እነዚህ መገለጦች ሊሳሉ ይችላሉ ማለት ነው እነዚህ መገለጦች በቀጥታ የእግዚአብሔር ባህር አልነበሩ ለዛ ነው እግዚአብሔር መቼ የሚያየው የለም ተብሎ የተጻፈው ታይቷል አዎ ለሙሴ ታይቷል ለኢሳይያስ ታይቷል በመልአክ ተገልጧል ግን እግዚአብሔር በባህር መለኮቱ መቼም አይልታየም ለወደፊቱም አይታይም መቼም ነው የሚለው ስለዚህ በፍጹም የማይታይ ነው ነገር ግን የተገለጠባቸው መንገዶች ተስለዋል ማን ነው ተነግረዋል ታይተዋል። ስለዚህ ስዕል ሊሆኑ ይችላሉ። ምኖቹ ባህሪው ሳይሆን ራሱ ባህሪውን የገለጠባቸው መንገዶች። በእሳት ገልጧል፣ እሳት ሆኖ ሊሳል ይችላል። በፀሐይ ተገልጧል፣ ምስጢረ ስላሴው ፀሐይ ሆኖ ሊሳል ይችላል። በሰው ተገልጧል፣ ሰው ሆኖ ሊሳል ይችላል። በመልአክ ተገልጧል፣ መልአክ ሆኖ ሊሳል ይችላል። ግሩም ነው፣ መምህራችን። ቃለ ሕይወት ያሰማልን። የሚገርም ነው፣ ስለ ስላሴ መገለጽ ያብራሩበት መንገድ። በእርሱ ቁስል እኛ ምን አለን? አቤት ቁስል ይፈውሳል። ቁስል እኮ አይፈውስም። የቆሰለ ሰው ሲነካህ ቁስሉ አንተ ላይ ያርፋል፣ ኢንፌክሽን ይመጣል፣ ኮንታሚኔት ትሆናለህ ይባላል። ትጠነቀቃለህ፣ ከቁስለኛ ትሸሻለህ። የክርስቶስ ቁስል ግን የሚፈውስ ቁስል ነው። ስለ እኛ ብሎ ቆሰለ። ስለዚህ ቀርበው ለመኑት፣ የኢየሱስን ስጋ ለመኑት ይላል። ደብዳቤ ጽፎ ውሰዱ አላቸው። ዮሴፍና ኒቆዲሞስ በሱ የደረሰ ይደርስብናል ብለው ሳይፈሩ ከአይሁድ ሸንጎ ጋር ሳያድሙ ስልጣናችን ቢነካም ይነካ ገደል ይግባ ብለው ምስጉን ነው በክፎች ምክር ያልሄደ ብሎ ነቢይ እግዚአብሔር ያመሰገናቸው ዮሴፍና ኒቆዲሞስን መጡ ወደ ክርስቶስ። ከመስቀሉ አውርደው አቅፈው ከመስቀሉ አውርደው በክብር ገነዙት። ምእመናን፣ በግራና በቀኝ ቆመው ዮሴፍና ኒቆዲሞስ ጌታን መገነዝ እንዴት ያለ ክብር ነው ምእመናን፣ በጣም ይገርማል እኮ የደካሞች ብርታታቸው ሆይ ደከምክን፣ ሙታንን የምታነሳቸው ሆይ ሞትክን፣ እያሉ እያለቀሱ እውር የምታበራው ሆይ ብለው አይኑን ሲከድኑ እየጨነቃቸው፣ ቅዱስ ኤፍሬም ሶሪያዊ ምን ይላል? አይን የሚያበራውን ጌታ ዮሴፍና ኒቆዲሞስ እንዴት ችላችሁ አይኑን ከደናችሁት? ይለ! ሽባ የሚተረትረውን እጆቹን እንዴት አድርጋችሁ አሰራችሁት? ዮሴፍና ኒቆዲሞስ እየተንቀጠቀጡ እያለቀሱ ደከምከኑ ከኑ መጽንኤ ሆሙ የሆሙ ለድኩማን ለደካሞች ብርታታቸው ሆይ ደከም ደከምክን ደከም ከን ሞት ከኑ መንስኤ የሆሙ ለሙታን ሙታን የምታስነሳ ወይ ሞትክን እያሉ እያለቀሱ ሲገንዙት ሲገነዙት መላእክት ወርደው ይላል። አንድም ክርስቶስ ይላል መላእክት ወርደው ክርስቶስ መላእክቱን ልኮም ይላል ብዙ መጻሕፍት አሉ። ምን አሏቸው? እንደ ሩቅ ብእሲ፣ እንደ ተራ ሰው ለምን እያለቀሳችሁ ትገንዛላችሁ? እያመሰገናችሁ ገንዙት እንጂ ብለው ጸሎት አስተማሯቸው። ቅዱስ እግዚአብሔር ቅዱስ አያል ቅዱስ ያው ዘይመውት ቅዱስ እግዚአብሔር ቅዱስ አያል ቅዱስ ያው የማይሞት የሚለውን ኪዳን ስናደርስ የምንጸልየውን ጸሎት እየጸለዩ በፍርሃት በመንቀጥቀጥ ሆነው ዮሴፍና ኒቆዲሞስ ክርስቶስን ገነሱት። ኒቆዲሞስ ማለት የክርስቶስ የክፉ ቀን ወዳጅ ነው። ምእመናን፣ የጭንቅ ቀን ወዳጅ ነው። በተዋረደበት ቀን ዘመድ ባጣበት ቀን ዘመድ መሆን የቻለ ጻድቅ ነው። በእውነት በረከቱን ያሳድርብን። አሁን ዛሬ ቤተክርስቲያን ገብተን ስንሳለም እዚህ መቅደሱ ጋር መጣችሁ፣ መጀመሪያ በግንባራችን ተደፍተን እንሰግዳለን። ስትሰግዱ የምንሳለመው መቃብሩን ነው፣ ጌታ የተገነዘበትን። በግራና በቀኝ ስንስም ዮሴፍንና ኒቆዲሞስን ነው የምንሳለማቸው፣ እናስታውሳቸዋለን። ቤተክርስቲያናችን ሁሌ ነው የምታስታውሳቸው ቅዳሴዋ ላይ ቆመው የሚቀድሱት ካህናት ሰራዩ ካህንና ንፍቁ ካህን የዮሴፍና የኒቆዲሞስ ምሳሌ ናቸው። ቄሱም ቆሞ ጌታ ሆይ፣ እኔንና አብሮኝ ያለውን ካህን ሥጋህን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን ብሎ ነው የሚጸልየው። በእውነት በጣም የክርስቶስ ትልቅ ባለውለታዎች ናቸው። እድለኞች ናቸው። ክርስቶስን መገነዝ ትልቅ ክብር ነው አይደለም? አሁን ጌታ በዚህ ዘመን ኖሮ ሞቶ ብናገኘው እኛ ብንገንዘው ደስ ይለናል፣ አይለል ይለናል። ቅዱስ ኤፍሬም ሶርያዊ ምን ይላል? ጌታን መገነዝ ካማራችሁ እኔ ልንገራችሁ። ውጡና መንገድ ላይ ወደቁ ድሆች አሉ፣ እነሱን አልብሷቸው። ለእነሱ ካደረጋችሁት ለማን ለክርስቶስ አደረጋችሁት። እንደውም ቅዱስ ኤፍሬም በሌሊት እየዞረ ከነዳያን መካከል የሞተ ሰው ይፈልግ ነበረ ይላል። የሞተ ካገኘ ደስ ብሎት ይገንዝ ነበር። ሲመለስ ፊቱ ፈገግ ብሎ ሲያዩት፣ ምን ነው? ምን አስደሰተ? ይሉታል ዛሬ ጌታዬን ገንዥ መጣው ይል ነበር ይላል። ለድሆች የምናደርገው ለክርስቶስ እንዳደረግነው ነው የሚቆጠረው። ቤተክርስቲያናችን ዮሴፍን ኒቆዲሞስን እስከ መጨረሻው የመጽናት ምሳሌ አድርጋቸዋለች። እኛ እንግዲህ አሁን ሶስት ደረጃዎች ነው የነገርኳችሁ። በክርስቶስ አፍሮ በሌሊት መምጣት የመጀመሪያው የኒቆዲሞስ ክርስትና ነው። ሁለተኛው ፈራ ተባ ያሉ መመስከር ሁለተኛው ደረጃ ነው። ሶስተኛው ደፍሮ ክርስቶስን መገነዝ፣ በቤቱ ማሳደር። የአርማቴያው ዮሴፍ እዛው ቤቱ ነው የቀበረው ክርስቶስ። ሁላችን ለክርስቶስ መቃብር የሚሆን ህይወት አለን። ሰውነታችን ለክርስቶስ ማደሪያ ሊሆን ይገባል ከጲላጦስ ለምናችሁ በሰውነታችሁ በሰውነታችሁ ሆድ በሆዳችሁ መቃብር ውስጥ ክርስቶስን አስገቡት ትንሣኤው በእናንተ ሕይወት ላይ ይታያል የእሱን ሥጋና ደም ስትቀበሉ ክርስቶስ በእናንተ ሕይወት ውስጥ ሕያው ሆኖ ይታያል ክርስቶስ ስለ እኛ ሞቷል ምዕመናን ስለ እኛ የሞተው እኛ ለእሱ እንድንሞትለት ደግመን አይፈልግም እኔ ለእናንተ ሞቻለሁ በሉ እስኪ እኔ ለእናንተ ሞቻለሁ እናንተ ስለ እኔ ኑሩ። ክርስቶስ እንድንሞት ሳይሆን የሚፈልገው ምን እንድንል ነው እንድንኖር ነው። ለሞተልን አምላክ ለመኖር ያብቃን አምላካች ኒቆዲሞስ ከፍ እያለ የሄደ የክርስትና እድገት ነበረው። አምላካችን ከኃይል ወደ ኃይል የሚሄድ ክርስቲያናዊ ሕይወት ለሁላችን ያድለን። የሰማነውን በልቡናችን ያሳድርብ። በእውነት ድንቅ ትምህርት ነው። እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ እንደዚህ ባለ አሟሟት ነው ቀራኒዋን ሄዳችሁ የክርስቶስ ከማሙ ሞቱን ባሰብን ቁጥር ዘወትር ይህን እያሰብን እንድንኖር ነው። እኛ ክርስቲያኖች በዚህ ነው የተጠራ ነው። ዮሴፍና ኒቆድሞስ ከመስቀል ላይ አውርደው ሲገንዙት፣ በዛ ላይ ደግሞ የሚገንዙት ስጋ የክርስቶስ እንደሆነ ባሰብን ጊዜ እጅግ እናደንቃለን፣ ልቦናችን ይገረማል። መታደል ነው እንግዲህ ዮሴፍ እና የኒቆድሞስ በረከት የአምላካችን ቸርነት ሁሌ ከኛ ጋር ይሁን። እስኪ ወደ ቀጣይ ቪዲዮ ነሰዳችሁ። እችኛው እንቁላል አሪል ስሙት ጫጩት ለመሆን ሀያ አንድ ቀን ትፈልጋለች እና እኔ ህፃን እያለው ዶሮ ነበር ታቅፋው። በጣም የመጀመሪያ ርቢ ላይ ስለነበርኩ ታቅፋው በ19ኛው ቀን እንዴ እንቁላል ውስጥ ጫጩቶች ይንቀሳቀሳሉና ወፈር ያለውን እንቁላል አየውና በጣም ውስጥ ይወራጫ ራርቼለት ሰበርኩት፣ እንዲወጣ ማለት እንዲወጣ ሰበርኩት መጨረሻ ላይ ጫጩቱ ሞተ። ለምን? በ21ኛው ቀን የግድ መፈልፈል ስሙት። ዶሮዋ እንኳን የጣለችው ዶሮ ዶሮ እንኳን ጨክናበት ሀያ አንደኛውን ቀን እየጠበቀች ነው። ነገር ግን እኔ ከዶሮ በላይ የራርቼለት ሰብሬው እንዲሞት አደረገ። አንዳንድ ጊዜ የፈጠረን እግዚአብሔር ጨክኖብን ዝም ሊለን ይችላል። ለምን? ጊዜያችን ስላልደረሰ፣ አለጊዜያችን ሰው ቢረዳን እንኳን መሞቻችን ነው የሚሆነው። ስለዚህ በህይወታችን ብዙ ነገር ነገር ሲቆላለፍብን ሁሉም ነገር እምቢ ሲለን፣ ቀናችሁ እስኪደርስ እግዚአብሔር ፕሮቴክት እያደረጋችሁ ነው። እምቢ ባላችሁ ነገር ላይ በቃ መመስገን ያለበት ለምን የግድ እግዚአብሔር ቀናችሁ ሲደርስ እራሳችሁ ፈልቅቃችሁ እንድትወጡ ስለሚፈልግ የሚገርም ለሰን ነው። በጣም በጣም ፕራክቲካል የሆነ ለሰን ነው የሰጠን እና እግዚአብሔርን አንዳንድ ሰዎች አለን በቃ ልክ እግዚአብሔር ለእኛ የማይራራ ለሰዎች የማይራራ መስሎ ይታየንና ከእግዚአብሔር ይልቅ እኛ ፍትሃዊ የሆን ይመስላል። ማለት ሁሉም ሰው ፊል ያደርጋል አንዳንዴ ይሄ እግዚአብሔር ለምድን እንዲህ ያደረገው ለምድን እንደዛ ያደረገ ማለት ምን ግን ለፍጥ ሰዋዊ ጸባያችን ለሰው መራራታችን በራሱ በደል አይሆንም፣ ግን ከእግዚአብሔር በላይ እንደምንራራለት ማሰባችን ግን ስህተት እንደሆነ ነው እዚህ ቪዲዮ ላይ ያየሁት። ለምንድን ነው ስህተት የሚሆነው? የፈለገ ለፍጥረት ብንራራ የፈለገ በጎ ነገር ለሆነ አካል ብንፈልግ ከክርስቶስ ከእግዚአብሔር የተሻለ አንራራለትም። ለአፍንጫ ውስጥ ንፋስን የሚሰጥ አምላክ አለው። ከዛ ከአምላኩ የተሻለ በጎ አናስብለትም፣ ለማንኛውም ፍጥረት ማለት ነው። አንዳንዴ ፍትሐዊ ያልሆነ ነገር የሚመስል ነገር እዚህ ያለው ላይ እናያለን። ሲጀመርም አለም ፍትሃዊ አለች ይቻለም ከሄር አለች አንዱን ስትበድል አንዱ ደግሞ ስትሾም ነው የምትለው። አንዱ ደስ ሲል አንዱ ሲከፋ ምናምን ነው የምትለው። ይሄ አለም ፍትህ የላትም፣ እውነት የላትም። ፍትህ ካለ እውነት አለ ነው። እውነት ካለ ደግሞ የእግዚአብሔር ሀሳብ የተፈጸመ ነው ማለት ነው። ስለዚህ አለም ግን ከእውነት በተቃራኒ ሆናት፣ በዛ ነው እውነት ክርስቶስን የሰቀለችው። ሁሌ ከእውነት ተቃራኒነት አለም እና ፍትሐዊ አይሆንላችሁም። ይሄ በዚህ ምድር ስትኖሩ የተለያዩ ነገሮች እና ግን ማንም ቢሆን ከክርስቶስ የበለጠ ሊራራላችሁ የሚችል የለም። ዝም ብላችሁ ክርስቶስን መጠበቅ ነው የተሻለ ነው። ቢገርም ትምህርት እውነት። አሁን ይሄ ልጅ ቶሎ እንቁላሎቹ ከእንቁላሉ ወታ ቶሎ ጫጭቷ እንድታድግለት የረዳው የራራ መስዬ ወይ፣ ግን አይሆንም ማለት እናቲቱ ጊዜዋን እየጠበቀች ነው ጨክና ማለት ነው። እሱ ግን ራርቶ አፈጠነውና ህይወቱን ቋጭ እዛን እንቆላል ጫጩት ህይወት ቋጭ ማለት ነውና ሚገርም ለሰን ነው ያስተምራል። ይ አስብ የሚያመጣው በተከለ በጣም ትምር ነውና ለሁላችንም የሚያስተምር ይመስለኛል አይደለም። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮዎች እነዚህ ነበሩ። እስካሁን ከሰማችኋቸው ቁም ነገር የሚያስይዙ ቪዲዮዎች እንዳሉ ተስፋ አድርጋለሁ። ወዳችሁት ከሆነ ላይክ አድርጉት። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ኮሜንታችሁን አስቀምጡልኝ። እስከዚህ ሰዓት አብራችሁ ስለቆያችሁ በጣም አመሰግናለሁ። ጨርሰንቱም